ይ ሰው ነገርትኔ ማነ ሴና ቱርት ጫልቱ፣ አሁንም ከሃጂ ላይ አረገዝኩ እያለች ነው ማለት ነው። አሰላም አለይኩም አራህመቱላይ በረካቱ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝዘት ይበል። ሰብስክራይብ ማድረጋችሁን እንዳረሱ። ውዶቼ ማሮቼ፣ በጣም ነው ማመሰግናችሁ ሁላችሁም ማለት ነው። እና ዛሬ ጫልቱን ይላችሁ መጣው ማለት ነው። ሰኢድ እንደተለመደው ቤቷ ሄዶ ምልርዳሽ ማገዝሽ ነገር አለ እና በጣም አሳዘነችኝ። ስለዚህ ኢትዮጵያ እንድትገቢ ነው የማረግሽ። መጀመሪያም ልጅ ፓስፖርት የላትም ብለሽ ነበር። ፓስፖርት ለልጅሽ አወጣለሁ፣ አገርሽ ትገቢያለሽ። የሚያስፈልግልሽን ነገር አገር ራሱ ከገባሽ አልጥልሽም። የሚያስፈልግሽን ነገር አድርጌልሽ ረዳሽ አለው። ስራም ከሆነ ሱቅም ከሆነ ለብሳ ልብስ፣ ሽቶ ምናምን በቃ ቡናም መክፈት ከፈለግሽ ይህንን ይሄን ያኔ መስራት ከፈለግሽ ሀገር ላይም እከፍትልሽ አለው። ከዛ በራሴ ብር ከፍችልሽ፣ ከዛ ትከፍይኛለሽ። ስለዚህ ከዚህ ውስጥ ግን ውጪ ደግሞ ጫልቶ ሲጀመር ባሏ ከእስር ቤት ከወጣ ማለት ነው ቤቱን ቤት ውስጥ ገብቶ መጅሊስ አረቢያ መጅሊስ በሙሉ አውጥቶ ሸጠባት ማለት ነው ጋይስ እና ልጇንም ወሰደባት፣ ሆነ አላውቅም ግን ሊወስድባት እየጣረ ነው መሰለኝ። እና የሚገርመውና የሚያስደንቀው ያኔ አጀም የሚባል ነገር ደግሞ አንደኛው ሰኢድ ለሷ አዝኖ ረድቼሽ አገር ገብተሽ በቃ መለወጥ በቃ ከዚህ ጭንቅ ከዚህ ሰውዬ ስር አገር ቤት ግቢ። ሊረዳት መጥቶ ማለት ነው። እሷ ምን ትላለች? አረገዝኩ። ሰይድ ራሱ ደንግጦ ማለት ነው። ከኔ ያረገዝሽው ኬት አመተሽ ኬት ይመጣ ብሎ ማለት ነው። እንኳን ሰይድ ለኔ ራሱ ደንግጦች። ሴትዮ እንዴት እንዴ ነው ካለ ባሏ ሌላ እንትራለ እንዴ ብዬ ገርሞኝ፣ ምን ትላለች? መቼስ ሀጂ እንደሆነ እስር ቤት ነው የቆየው አይደል? እስርቤት ነበር ከሰኢድ ጋዛ የቆየው ማለት ነው ከሰኢድ ጋር እኮ ሰኢድ እንደዛ ተማተው ለሷ ብሎ ስንት ነገር ያኔ በቃ ሴት አምጥቶ እሷ ላይ ታውቃላችሁ፣ ብዙ መከራ ነው ያሳለፈችው ማለት ነው። ብዙ በሱ ባባለው ሰበብ ብዙ መከራ ነው ሷ ላይ ያካሄደው ማለት ነው። ሀታ ሕፃኗን እራሱ ቀምቷት በቃ ማታቀ ጀዝባ ሆና ማለት ነው። ይቅሪ በለኝ ነው ያኔ ያልሆነ ነገር መናገርም አሪፍ ጥሩ አይደለም። ይሄ ሁሉ ሰኢድ ልጇን ያስገብቶላት ባሏን በቃ እስር ቤት ከቶ ያቺ ሰይጣኗን ሴትዮውም እስር ቤት ከቶ በሰላም እንድትኖር ማለት ነው። እሷ ምን ታደርጋለች? ሄዳ ባሏን ሃጂ እንደዛ ብዙ ነገር የፈጠረባት ሰውዬ ሄዳ ከእስር ቤት ፈታ አብራት ተኛለች። ለምን ፈታሹ? ታሟል ጋ ያንን ነገር ታታ ነው መሰለኛ እና ታማላ፣ ላሳዘነኝ ብላ አብራተኛለች። እንደዛ አለች። ግን ከዛ በአንድ ቀን እንዳረገዘኝ ነው የምን አንድ ቀን ሲጀመር እንደዛ ትላለች ማለት ነው። እሱ እንደዚህ እየበደላት እንደዚህ በቃ እየጮከናት መልስ አብራተኛለች። ጋይስ፣ ጉድ እኮ ነው ወይ። አንዳንድ ሴቶች ግን ልቡና ይስጣት። እውነት ከባድ ነው። ከባድ ነው። አሁን እንግዲህ ሰይድ ራሱ በጣም ያዘ ነው። ምንም ማድረግ አይቻልም። በጣም ታሳዝናለች።